አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናል የቤተሰቦችፎ ዚህ ቤተሰቦች ሰላም ጤና ይስጥልኝ ውዳገር ች በያላችሁበት የአለም ዳርቻ ሰላማችሁ ብዝት ይበልልኝ አህባብ ኢንሻአላህ ዛሬ ደግሞ የሶሀቦች አስርቱ የሶሀቦች ታሪክ በክፍል ሁለት መጥቻለሁ ማለት ነው ለምታበሮት አት በሙሉ ከልብ አመሰግናለሁ ዲዛኩሙላሁ ኸይራን ቪዲዮውን ስትገቡ በላይክ ከቻላችሁ በሸር ጀምሩት እንሻላ አያው ላይ ኒ ብርታት ይሆነኛል። ኮሜንት አስተያየት ደሞ እንዳይረሳ ማለት ነው። የአስርቱ ሰዋበጅ ታሪክ ኡስማን ኢብን አፋን። ይህ የኩራት መግለጫ ሰዓት ነው። እርሱ ሶስተኛ እውነት ዘይ ይመራ የነበረ ከሊፋ ነው። የሱ ፓትሮሚክ ኡስማን ኢብኑ አፋን ኢብን አቢስ ሲሆን እንደ ኢብን ኡመያ ኢብን አብዲስ ሸምስ ኢብን ዓብዲ መናፍ አል ቁራይሽ አልአማዊ አቡ አሚር። እስልምና ከመቀበሉ በፊት የነቢዩን ሴት ልጅ ሩቅያ አግብቶ ነበር። ከሷ የተወለደውን ወንድ ልጅም አብደላሂ ብሎ ሰይሞት ነበር። ከዛም በኋላ አቡ አብደላሂ በመባል ይታወቅ ነበር። የእርሱ የበላይ ወይም ፓትሮሚክ አቡ አብደላሂ ነበር። በተጨማሪም አቡ አሚር እና አቡ ሌይላ የተባለ ጠንካራ ነበር። የእርሱ ሳፖርቲክ ወይም ደግሞ ደቀ መዝሙር ዛኑሪያን ነበር። ስለ ትውልዱ ዑስማን ረዲላሁ አንህ ከሊፋነት ወይም ደግሞ የዝሆኖች ወቅት እየተባለ ከሚታወቀው በፊት ስድስት አመት አስቀድሞ ነበር የተወለደው። ይህም ማለት ከህዝቦቹ ፍልሰት አርባ ሰባት አመት አስቀድሞ ማለት ነው። በዚሁ መሰረት ከነቢዩ ሙሐመድ ሰለላሁ አለይህ ወሰለም በነቢይነት ከተ ከመታጨታቸው አስቀድሞ እድሜው ሰላሳ አራት አመት ነበር። ስለ ቤተሰቡ የበኑ ኡመያ አባል፣ የእምነቱ ተከታይነት የሚጀምረው ከነቢዩ አምስተኛው ቅድመ አያት አብዲ መናፍ ጋር የተያያዘ ነበረ። እናቱ አርዋ ቢንት ኩረይዝ ቢንት ራቢያ ቢንት ሀቢብ ቢንት አብዲ ሸምስ ስትሆን የሴት ቅድመ አያቱ የነቢዩ አክስት ቢያዳ ወይም አብዱል መትሪብ ሴት ልጅ ነበረች። በወቅቱ የነቢዩ ሴት ልጆች አግብቶ ነበር። እሩቅያ በሁለተኛው ዓመት ስትሞት ኡሙ ኩልሱምን አግብቶ ነበር። ወንድ ልጅ በስድስት ዓመቱ በአራተኛው ሂጅራ ነበር የሞተው በኋላም ፊት ያ ቢንት ጋዝዋን፣ ኡሙር ኦሙ አሚር ቢንት ጁንዱብ፣ ኦሙ ቢንት ኡያና እና ኔሊያ አግብቶ ነበር። ከኡሙ አሚር ቢንት ጁንዱብ አሚር፣ ሃሊድ፣ አባን፣ ዑመርና መሬም የተባሉትን ልጆች ወልዷል እና ከኡሙ በኒን ቢንት ኡያና ደግሞ አብዱል መሊክ የተሰኘ ልጅ ወልዷል። ከሁሉም በላይ እውቅናን የተጎናጸፈው ልጅ ግን አባን ነበር። ስለ ባህሪያቱና አካላዊ ገጽታ ዑስማን መልከ መልካም፣ ትሁት፣ መልከኛ፣ መካከለኛ ቁመት ያለው ጥቅጥቅ ያለ ጺም ያለውና በትከሻው ላይ የተዘናፈለ ጸጉር ያለው ሰው ነበረ። የቅድመ እስልምና ህይወቱ ኡስማን! ሙስሊም ከመሆኑ በፊት ስለ ነበረው ህይወት ያለው መረጃ በጣም ጥቂት ነው። በወጣትነቱ ነጋዴ እንደነበር ይወሳል። በንግድ ተግባራቱ ታማኝ ሰው ስለ ስለነበር በህዝቦች መካከል በባህሪው ስሙ ገናና ነበር። ወደ እስልምና ሃይማኖት እንዴት እንደገባ ዑስማን ኢብን አፋን በአቡበክር ጥሪ ነበር እስልምናን የተቀበለው። የህዝብ ፍልሰት ኡስማን ወደ አቢሲኒያ የተደረጉ ሁለት የህዝብ ፍልሰቶች ላይ ተሳታፊ ነበር። ወደ መዲና የሚደረገው የፍልሰት አዋጅ ወይም ደግሞ ትዕዛዝ በተሰጠበት ጊዜ ኡስማን ከሌሎች ሙስሊሞች ጋር አብሮ ተሰዶ ነበር። አሊ ኢብን ጣሊብ አሊ ኢብን ጣሊብ ኢብን ጣሊብ ረዲየላሁ አንሁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያጎት ልጅ እና አራተኛው የእስላም ኸሊፋ የነበሩ ሱሃባ ናቸው። አባታቸው አቡ ጣሊብ እናታቸው ፋጡማ ቢንት አሲድ እና አያታቸው አብዱል ሙጣሊብ ሲሆኑ በዘር ቁረይሽ ቁረይሽ ናቸው። አቡ ሀሰን እና አቡ ቶራብ የጀግንነት ስማቸው ሲሆን ቅጽል ስማቸው ኸይደር ይባላል ይባሉ ነበር። አሊ ረዲየላሁ አንሁ የአላህ አንበሳ ተብሎም ይታወቃሉ። ውልደት። አልይ ብን ጣሊብ ረዲያላሁ አን የተወለዱት ለስደት ሀያ አመታት ሲቀረው ነበረ። አቡ ጣሊብ የነቢዩ ሰለላሁ አለይሂ ወሰለም አጎት ልጅ ናቸው። አልይ ብን ጣሊብ ረዲያላሁ አንህ አቡ ሀሰን ወይም አቡ ቱራብ በሚባል ይታወቃሉ። ቤተሰብ የአልይ ብን ጣሊብ ረዲያላሁ አንህ እናት ባለቤታቸው ከሞቱባቸው በኋላ ኢስላምን ተቀብሎ ወደ መድና በስደት ተጉዞ ነበር። ወደ እናታቸው ወደ አኼራ ሲሄዱ ነቢዩ ሰለላሁ ዐለይሂ ወሰለም ልብሳቸውን በመላክ ከፈናቸው እንዲሆን አዘው ነበር። አልይ ቢን ጣሊብ ራዲያላሁ አንህ አስራአራት ወንድ ልጆችና ዘጠኝ ሴት ልጆች ነበሯቸው። አልይ ራዲያላሁ አንህ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ፋጡማን ረዲያላሁ አንህ በማግባት ሀሰንን ሁሴንን ዜነብንና ኡሙ ኩልሱምን ወልደዋል። ባለቤታቸው ፋጡማ ረዲያላሁ አንሀ በሕይወት እያለች ሌላ ሚስት አላገቡም ነበር። ገጽታቸው አልይ ቢን ጣሌብ ረዲያላሁ አንሁ መካከለኛ ቁመት፣ ጥቁር ጸጉር፣ ትላልቅ አይኖችና ጠቆር ያለ ፂም ነበሩ። ወደ እስልምና ነቢዩ ሰለላሁ ዓለይሂ ወሰለም የበኒ ሀሽምን የዘራ አባላት ቤታቸው በመጋበዝ ስለ ኢስላም ምንነት አስረዷቸው። አረ በልተው ከጨረሱ በኋላ የአብደል ጣሊብ ልጆች ሆይ እኔ ለአለም ልጆች የተላኩ በተለይ በእናንተ ላይ የተላኩ የመጨረሻ ነቢይ ነኝ ከእናንተ መሀል ከኔ ጎን በወንድምነት እና ጓደኝነት ከኔ ማን ነው የሚቆየው ብሎ ጠየቁ። አልይ ብን ጣሊብ ራዲአላሁ አንህ ብቻውን ብድግ ብሎ ቆሞ አጋርነታቸውን አሳያቸው። ስደት ነብዩ ሰለላሁ ዐለይሂ ወሰለም ከመሰደዳቸው በፊት ለአሊይ ኢብን ጣሊብ ራዲየላሁ ዐነህ አንዳንድ እቃዎችን ለባለቤቶቻቸው እንድመልሱላቸው አደራ መልኩ አስቀመጡ። አሊይ ብን ጣሊብ ራዲየላሁ ዐነህ በነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ በማደር ነብዩን ሰለላሁ ዐለይሂ ወሰለም ከጠላት በማስመለጥ ረድተዋቸዋል። ነቢዩ ሰለላሁ አለይሂ ወሰለም ከተሰደዱ በኋላ አሊይ ኢብን ጣሊብ ረዲያላሁ አንህ ወደ መዲና ተሰደዱ። አብዱራህማን ኢብን አዋፍ ረዲያላሁ አንህ አብዱራህማን ኢብን አዋፍ ረዲያላሁ አንህ የመጀመሪያዎቹ ስምንት ሶሀቦች ውስጥ አንዱ ነበር። አስርቱ የጀነት የተመሰከረላቸው ሶሀቦች ውስጥም አንዱ ነው።

አብድራህማን ኢብን አዋ ፈራዲ ያላሁአንህ ወደ አቢሲኒያ ከተሰደዱት ሰሀቦች ውስጥ አንዱ ነበር። ወደ አቢሲኒያ ከተሰደደ በኋላ የመካ ሙስሊሞች ሰላም መሆናቸውን ሰምቶ እየተመለሰ ያለ ወሬው ውሸት በመሆኑ በድጋሚ ወደ አቢሲኒያ ተመለሰ። አብዱራህማን ኢብን አዋ ፈራዲ ያላሁ አነህ በነቢዩ ሰለላሁ አለይሂ ወሰለም አማካኝነት ከሳድ ኢብን አራቢያህ ረዲያላሁ አንህ ወንድማዊነት ፈጠሩ። ይህ ወንድማዊ ጥምረታቸው ማህበራዊ ግንኙነቶችን ጠንካራ ለማድረግ ነበር። አብዱራህማን ኢብን አዋፍ ረዲያላሁአን በንግድ ዓለም በመግባት ትናንሽ እቃዎችን እየገዛ ይሸጥ ነበር። በዚያ ሁኔታ ላይ እያለ ትዳር መሰረተ። ለዋሊማህ ወይም ደግሞ ለሴቷ የውስጥ ገንዘብ ነቢዩ ሰለላሁ አንድ በግ እንኳን ቢሆን ሊኖር ይገባል አሉት። ነቢዩ ሰለላሁ ዓለይሂ ወሰለም በደስታ ሀብትህን ይበረካ ያድርግል ብሎ መረቁት። አብዱራህማን ኢብን አዋ ፈራዲያላሁ ዓንህ በበድር በበድርና በእሁድ ዘመቻ ላይ ተሳትፏል። በእሁድ ዘመቻ ላይ ከሀያ በላይ ቦታ ቆሳስሏል። አብዱራህማን ኢብን አዋ ፈራዲ አላሁ ዓንህ ሀብታምና ቸር የሆነ ሰው ነበር። ለትቡክ ዘመቻ ሁለት መቶ ዋቂያ ወርቅ አበርክቷል። የሙስሊሞች ሰራዊት ለትቡክ ዘመቻ ወጡ። የሶላት ሰዓት ደረሰ። ነቢዩ ሰለላሁ ዓለይሂ ወሰለም በቦታው ስላልነበሩ ሙስሊሞች አብዱራህማን ኢብን አዋ ፈረዲየላሁ አንሁ እንዲያሰግድ መረጡት። አብዱራህማን ኢብን አዋ ፈረዲየላሁ አንሁ የመጀመሪያውን ረካዓ እንደ ጨረሰ ነቢዩ ሰለላሁ ዓለይሂ ወሰለም መጡና ከአብዱራህማን ኢብን አዋ ፈረንዴላ ዋን ኋላ ሆኖ አውሮት ሰገዱ። ምንኛ አስደሳች ነው! ምንኛ ክብር ነው! የአላህን በላጩን ፍጥረት እንደ ማሰገድ የሚያስደስት ነገር ምን አለ። ነቢዩ ሰለላሁ አሌ ወሰለም ወደ አህራ ከሄዱ በኋላ የነቢዩን ሰለላሁ አሌ ወሰለም ሚስቶች በመንከባከብና በመደገፍ ከጎናቸው ቆሙ። በንግድ ያገኘውን አርባ ሺህ ዲናር ለበኑ ዛህራዎች ለነብዩ ሰለላሁ ዐለይሂ ወሰለም ሚስቶችና ለድሆች አከፋፈሉ። ነብዩ ሰለላሁ ዐለይሂ ወሰለም ለአብዱራህማን ኢብን አዋፍ ረዲየላሁ ዐንሁ ያደረጉት ዱዓ ህይወቱን በሙሉ ረድቶታል። ሀብቱ የበረካ ሆኖ ከሶሀቦች ውስጥ ሀብታሙ ሶሀባ ነበር። በመዲና በነበረው ንግድ ለመዲና ሰዎች ዱቄት፣ ስንዴ፣ ልብስ፣ ሽቶና የተለያዩ ቁሳቁሶች እያመጣ ያከፋፍል ነበር። የአብዱራህመን ኢብን አዋፍ ረዲየላሁን ቸርነት በዚህ ብቻ የሚያበቃ ነገር አልነበረም። በሚስጢር የሚያደርጋቸው ልገሳው ብዙ ነበር። ከሚጠቀሱት ውስጥ አርባ ሺህ የብር ደርሃም፣ አርባ ሺህ የወርቅ ድናር ሁለት መቶ ዋቅያ ወርቅ አምስት መቶ ፈረስ ለሙጃሄዶችና እና አንድ አምስት መቶ ግመሎች አራት መቶ ዲናር ወርቅ ለበድር ተመላሾች ወዘተ። ኦበይዳ ኢብን አልጃራህ ረዲየላሁ ዐንህ ከ አምስት መቶ ሰማንያ ሶስት ዓመተ ህጅራ 639 ዓመተ ህጅራ የኖረ ጀነት በምድር ላይ ከተመሰረተላቸው አስር ሶሃባዎች ውስጥ አንዱ ናቸው። ኡበይዳ ኢብን አልጀራህ ረዲያላሁ አነህ ህይወቱን በተለያዩ ዘመቻዎች ላይ በኮማንደርነት ሲያገለግል ነበር። ውልደት፣ ኡበይዳ ኢብን አልጀራህ ረዲያላሁ አነህ የተወለደው በ አምስት መቶ ሰማንያ ሶስት ዓመተ ህጅራ በመካ ከተማ ሳዑዲ አረቢያ ሀገር ነበር። ኡበይዳ ኢብን አልጀራህ ረዲላሁ አንህ በ639 ዓመተ ሂጅራ በጆርዳን ሀገር አረፈ። ወደ እስልምና በ611 ዓመተ ሂጅራ ነበር። ነቢዩ ሰለላሁ አለይሂ ወሰለም ለመካ ህዝቦች ስለ አላህ አንድነት ሲሰብኩ ነበር። ኡበይዳ ኢብን አልጀራህ ራዲያላውአንህ አቡበከር ረዲያላውአንህ በሰለምቱ መንግስት ኢስላምን ተቀበሉ። በጊዜው ጊዜው እድሜያቸው ሀያ ስምንት ዓመት ነበር። ስምንተኛው የኢስላምን የተቀበለ ሰው ነበር። ስደት ወደ አቢሲኒያ ኦበይዳ ኢብን አልጀራህ ራዲያላሁአንህ እና ሌሎች ሌሎቹ ሰማንያሶስት ወንዶችና አስራዘጠኝ ሴቶች ጋር በመሆን ወደ ኢትዮጵያ ተሰደዱ። ቁረይሾች በነቢዩ ሰለላሁ ዓለይሂ ወሰለም እና ተከታዮቻቸው ላይ በደል ሲፈጽሙ ኖሩ። በደላቸው ከስድብ ወደ ጉልበት ተሸጋገረ። ነቢዩ ሰለላሁ ዓለይሂ ወሰለም ወደ አቢሲኒያ እንዲሰደዱ ትእዛዝ ሰጡ። ኡበይዳ ኢብን አልጀራህ ረዲየላሁ አንህ እና በአጠቃላይ መቶ ሁለት ሰዎች ወደ ኢትዮጵያ ተሰደዱ። ስደት ወደ መድና በስድስትመቶ ሀያ ሁለት ዓመተ ሂጅራት ነቢዩ ሰለላሁ አለይሂ ወሰለም ወደ መድና ሲሰደዱ ኦበይዳ ኢብን አልጀራ ረዲየላሁ አንሁ ከነሱ ጋር በመሆን ተሰዷል ኦበይዳ ረዲየላሁ አንሁ ሙሐመድ ኢብን መስላማ ከተባለ ሰው ጋር ኢስላማዊ ወንድምነት ፈጠሩ ሙስሊሞች በመድና ስማቸውን አገኙ። ለአንድ አመት ያህል ያለ አንዳች ችግር በሰላም ኖሩ። ከአመት በኋላ ቁረይሾች ሰራዊት በማዘጋጀት መድናን ማጥቃት ፈለጉ። የበድር ዘመቻ፣ የእሁድ ዘመቻ በ624 ዓመ ሂጅራ ኡበይዳ ኢብን አልጀራህ ረዲላሁ አን በታላቁ የበድር ዘመቻ ላይ ተሳትፏል። በበድር ዘመቻ ላይ ኡበይዳ ረዲላሁ አን በወላጅ አባቱ ዘይድ ለአንድ ላለማፋለም ፈልጎ ፊት ቢያዞርበት አባቱ ካልተፋለምኩ አለው። ኦባይዳ ረዲያላሁ አንህ ምንም ላለመፋለም ቢሞክርም አልቻለም። በመጨረሻ ኦባይዳ ረዲያላሁ አንህ ከአባቱ ጋር ተፋለመ። እናቱ አባቱን ገደለው እና አባቱ አባቱን ገደለው። ከዚህ ክስተት በኋላ የቁርአን አንቀጽ ይህን ጉዳይ ያስመልክቶ ወረደ። ሱረቱል አልሙጀደላ ቁጥር 22 በነቢዩ ሰለላሁ ዐለይሂ ወሰለም ዘመቻ ዘመን በ ስድስት መቶ ሰላሳ አመት ሀጅራ ሙስሊሞችን መካን በወረሩበት ጊዜ አቡ ኡበይዳ ረዲየላሁ አንሁ አራት ቡድኖችን እነ የመሩ በአራት አቅጣጫ መካን ገቡ። ኡበይዳ ኢብን አልጀራህ ረዲየላሁ አንሁ በሁናይን ዘመቻና በቱቡክ ዘመቻ ላይ በነቢዩ ሰለላሁ ዐለይሂ ወሰለም መሪነት ተሳትፏል። ከቱቡክ ዘመቻ መልስ የነጅራን ክርስቲያን ህዝቦች እስልምናን ለመቀበል ወደ መድና መጡ። ለነቢዩ ሰለላሁ ዐለይሂ ወሰለም እነሱን የሚመራና እስልምናን የሚያስተምራቸው ሰው እንዲልኩላቸው ጥያቄ ያቀረቡ ዑመር ረዲየላሁ አንሁ ነብዩ ሰለላሁ ዐለይሂ ወሰለም ከዝሁር ሶላት በኋላ ወደ ቀኝና ግራቸው መመልከት ጀመሩ። በመጨረሻ ኡበይዳ ኢብን አልጀራህ ራዲየላሁ አንሁ ሀይዩትና ከነጅራን ህዝቦች ጋር እንዲሄድ አዘዙት። ኡበይዳ ኢብን አልጀራህ ራዲየላሁ አንሁ ወደ ባህሬን በመሄድም ግብር እንዲሰበሰብ ተደርጓል። ነብዩ ሰለላሁ ዐለይሂ ወሰለም ኡበይዳ ኢብን አልጀራህ ራዲየላሁ አንሁ ነብዩ ሰለላሁ ዐለይሂ ወሰለም በ632 ዓመተ ሂጅራ ህይወታቸው ሲያልፍ መካ ነበሩ። ሞት ኡበይዳ ኢብን አጀራህ ረዲየላሁ አንሁ ወደ ጀብዩአ ከተማ ህይወቱ አስጊ ሆነ። ሰራዊቶቹን ጠርተው እንዳላቸው እስቲ ምክር ልስጣችሁ። ሁሌም ወደ መልካም የሚመራችሁ ሶላት ናት። ሶላትን አደራ፣ ረመዷንን ጾሙ፣ ሶደቃ ስጡ፣ ሀጅና ኡምራ አድርጉ። አንዳችሁ ለአንዳችሁ ቁሙ፣ አንድነት ይኖራችሁ፣ ለመሪያችሁ ቅን ሁኑ፣ ከነሱ ምንም አትደብቁ። በመጨረሻው ሙአዝ ኢብን ጀበልን ረዲየላሁ አንሁ የእሳቸው ተከታይ ሆኖ እንዲያሰግድ ሾሙት። ሙአዝ ረዲየላሁ አንሁ ካሰገዱ በኋላ ለህዝቦቻቸው እንዲህ አሉ። ህዝቦች ሆይ፣ ሞት ቅርብ ናት። የኡበይዳ ኢብን አልጀራህ ረዴላዋነ ትክክለኛ ልብ፣ ከሀጢአት የራቀች ልብ ለህዝብ ቅርብ ሆነ ሰው ሞት ቀርባት ቀረባት። አላህ ሱብሐነሁ ወተዓላ ምህረት ያድርግላት ዘንድ እና ወንጀሉን ይምርለት ዘንድ እንጠይቃለን። ኡበይዳ ኢብን አልጀራህ ረዲየላሁ አንህ በ639 ዓመተ ህጅራ ህይወቱ አለፈች። በጃቢያ ተቀበረ። ሙአዝ ረዲየላሁ አንህ የኡበይዳ ረዲየላሁ አንህ ጂናዛ ላይ በማሰገድ ሸኟቸው። ኦበይዳ ኢብን አልጀራህ ሳይድ ኢብን አቢ ወቃ ረዲየላሁ አነህ። ሳይድ ኢብን አቢ ወቃ ረዲየላሁ አነህ እስልምናን የተቀበለ የአስራ ሰባተኛው ሰው ሲሆን አላህ ሱብሐነሁ ወተዓላ በዱንያ ላይ ጀነት ከመሰከረላቸው ሶሀቦች ውስጥ አንዱ ናቸው። ሳይድ ኢብን አቢ ወቃስ ረዲየላሁ አንሁ እስልምናን ሲቀበል እድሜው 17 አመት ነበር። ሳይድ ኢብን አቢ ወቃስ ረዲየላሁ አንሁ በ636 አመት ፓርሽን በኮማንደርነት የወረረ ጀግና ነበር። ውልደት ሰዒድ ኢብን አቢ ወቃስ ረዲየላሁ አንሁ በመካ በ595 ዓመት ከአባቱ አቦ ወቃስ ማሊክ ብን ኡሃይብ ኢብን አብድ መናፍ ኢብ ዙህራህ ከበኑ ዙህራህ ከቁረሽ ጎሳ ተወለደ። እናቱ ሃምናህ ብንት ሱፊያን ኢብን ኡማያ ኢብን አብድልሸምስ ኢብን መናፍ ነበር። ወደ ኢስላም ዛይድ ኢብን አቢ ወቃስ ረዲ አላሁአንህ እስልምናን ሲቀበል እድሞ አስራ ሰባት አመቶ ነበር። የሳይድ ኢብን አቢ ወቃስ ረዲ አላሁአንህ ልጅ ኡመር ኢብን ሳድ በከርበላ ጦርነት የነቢዩን ሰለ ላሁ አለ ወሰለም የልጅ ልጅ ሁሴን ላይ የመጀመሪያውን ቀስት የወረወረ ሰው ነው። ኡመር ኢብን ሳድ የሁሴንን ረዲ አላሁአንህ ሬሳ በፈረስ በማድረግ መሬት ላይ ያስጎተተ ሰው ነው። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ከ610 6 እስከ 632 ሰዓድ እስልምናን ከተቀበሉት የመጀመሪያዎቹ ሰዎች ውስጥ አንዱ ናቸው። ሰዓድ ኢብን አቢ ወቃስ ረዲየላሁ ዐንሁ ኢስላምን መቀበሉን የስሙ እናታቸው እንዲህ አሉት፣ ያ ሰዓድ፣ ይህን ሃይማኖት እንደተቀበል ትቀበላለህ? ይህ ሃይማኖት እኮ ቤተሰብህን እና አንተ የተለየ ነው ሃይማኖትህን አንከለክልክ ሀይማኖትክን እንከለክልክ ድረስ ምግብን ሆነ መጠጥ አልጠጣም። እናታቸው ለቀናት ያህል ምግብም ሆነ መጠጥ ጭራሹን ሳይቀምሱ ቆዩ። በዚህ ተግባራቸው እየደከሙ መጡ። ሳይደረድላሁዋነ ከሰዓታት ቆዩታ በኋላ ምግብና መጠጥ አመጣላቸውና እንዲበሉ ሰጧቸው። ሆኖም ግን እናትየው በፍጹም አልበላም ሃይማኖትን እስካልተውከው ወይም እሞታለሁ እንጂ ብሎ በአቋማቸው ጸኑ። ሳይድ ረዲየላሁ አነ በመጨረሻ እኔ በፍጹም ሃይማኖትን የሚቀይር አይደለሁም። ምንም እንኳ ለአንቺ ያለ ፍቅር ትልቅ ቢሆንም ከአላህና ከመልእክተኛው ፍቅር ጋር የሚወዳደር አይደለም በማለቱ እናቱ ምግቡን በመብላት ጀመሩ። ይህ አስመልክቶ አላሁ ስብሀንሁ ወታአላ በቁርአን ውስጥ እንዲህ ብሎ ተናግሯል በቁጥር ሶ ሰላሳ አንድ እስከ አስራ አራት አስራ አራት እስከ አስራ አምስት ዘመቻ በ ስድስት መቶ አስራ አራት አመት ሙስሊሞች ከነቢዩ ሰለላሁ ዓለይሂ ወሰለም ጋር በመሆን ስደት ላይ ያሉ በጣዖት የሚያምኑ ሰዎች ረብሻ ፈጥሮ ጥል አስነሱ። ሳይድ ረዲየላሁ አንህ አንዱን በሰይፍ ገደለው። ይህ የሰይድ ረዲየላሁ አንህ ድርጊት በኢስላም ስም የመጀመሪያው ግድያ ነበር። ሳዓድ ረዲየላሁ አንህ ከታናሽ ወንድሙ ዑመር ረዲየላሁ አንህ ጋር በመሆን በበድር ዘመቻ ላይ ተሳትፏል። በእርግጥ ታናሽ ወንድሙ ዘመቻውን የመሄድ ፍላጎት አልነበረውም። ነገር ግን በሳዓድ ረዲየላሁ ግፊት ተሄደ። ሳዓድ ረዲየላሁ አንህ ወደ መዲና ሲመለስ ብቻውን ነበር። ታናሽ ወንድሙ ከመሞቱ አስራ አራት ሰዎች ውስጥ አንዱ ነበር። በኡሁድ ዘመቻ ሳዓድ ረዲየላሁ አንህ ከዘይድ ሳኢብ እና ከሌሎች ጋር በመሆን ቀስተኛ በመሆን ተመረጠ። ሳዓድ ረዲየላሁ አንህ ሙስሊሞች ከተሸነፉ በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ጠላቶች ሲከላከል ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በጊዜው ከነበሩ ቀስተኛ ውስጥ ምርጡ በመባል ሰይሞታል። ቤተሰብ ሳዓድ ብን አቢ ወቃስ ረዲየላሁ ዐነህ የአንድ ሴት ልጅ አባት ነበር። በኡመር ረዲየላሁ ዐነህ ኸሊፋነት ዘመን 634 እስከ 644 ሳዓድ ኢብን አቢ ወቃስ ረዲየላሁ ዐነህ በዑመር ረዲየላሁ ዐነህ ኸሊፋነት ዘመን የኢራቋን ኩፋ ከተማ የገነባ ሱሃባ ነበር። ከኡመር ረዲ አላሁአንህ በቂዲስያህ ጦርነት ላይ አብሮ ተሳትፏል። ሳዓድ ኢብን አቢይ ወቃስ ረዲላሁአንህ በኩፋና ነጂድ ላይ ገዢ በመሆን በኡመር ረዲያ ላሁአን ተሹመዋል። ኡስማን ረዲ አላሁአንህ የከሊፋነት ዘመን ከ6 ኦስማን ረዲየላሁ አነ ሳይድ ረዲየላሁ አነ የኩፋ ግዛት ገዢ ሆኑ እንዲቀጥሉ አዘዙ። ሳዓድ ብን አቢ ወቃስ ረዲየላሁ አነ በ650 ዓመት እስልምናን በቻይና ምድር አስፋፋ። በጊዜው የነበሩ ገዢ ኢምፔራር ጋኦዞንግ ጋንታንጋ ነበር። ሞት ሳዒድ ብን አቢ ወቃስ ረዲየላሁ አነ ሀብታሙና ደግ የነበሩ ሶሃባ በሰማኒያ አመታቸው ህይወታቸው አለፈች። የሳዒድ እብን አቢ ወቃስ ረዲላሁ አንህ አስሩ ጀነት የተመሰከረላቸው ሶሀቦች ውስጥ አንዱ ነበር። ሳዒድ ብን ዘይድ ረዲላሁ አንህ። ሳዒድ ኢብን ዘይድ ረዲላሁ አንህ ወይም አቡል አዋር በሚል ስምም ይታወቃሉ የነቢዩ ሰለላሁ ዐለይሂ ወሰለም ሱሐባ የነበሩና አስርቱ ጀነት የተመሰከረላቸው ሱሐቦች ውስጥ አንዱ ናቸው። ቤተሰብ ሰብ ሳይድ ኢብን ዘይድ ራዲየላሁ ዐነ የተወለዱት ከዘይድ ኢብን አምር፣ ከአዲ ጎሳና ከፋጥማ ብንት ባጃ ሁዛአ ጎሳ በመካ ከተማ የተወለዱ ወላጅ አባታቸው በ ስድስት መቶ አምስት አመት ተገደሉ። ሳይድ ብን ዘይድ ራዲየላሁ ዐነ ሰላሳ ልጆች ከ11 ሚስቶቻቸው ነበሯቸው።

ቢንት አልአስባጋህ ከከልብ ጎሳ። ሰባተኛ ቢንት ቁርባ ከታግሊብ ጎሳ። ገጽታቸው ረዘም ያሉ ጸጉርና ጸጉራምና ጠቆር ያለ ቆዳ ያላቸው ሰው ነበሩ። ወደ እስልምና ሳይድ ብን ዘይድ ራዲአላሁአን ፋጥማ አልኸጣብ ራዲላሁአንህ ባል ስለነበር እስልምናን መሆኑን ይፋ አላወጣም ነበር እስላም መሆኑን ይፋ አላወጣም ነበር ምክንያቱም ኡመር ረዲአላሁአንህ ከሰማ ሊገለው እንደሚችል ፈርቶ ነበር። ፋጡማ አልሐጣብ ረዲአላሁአንህ ቀድማ ሰልማ ነበረች። ሀባብ ኢብን አራት ረዲያላሁአንህ ቤታቸው ድረስ በመሄድ ለፋጡማ ረዲ አላሁአንህ ቁርአንን ያነቡላት ነበር። አንድ ቀን ቁርአን እያነበበላት እያለ የኡመር ረዲያ አላሁአንህ ድምጽ ሰምቶ ተደበቀ። ሆኖም ሀይለኛው ኡመር ረዲ ላሁ አንህ እህቱና ሀባብን መታቸው። በዚህ ጊዜ እህቱ ክፉኛ ወድቃ ደም ፈሰሳት። ዑመር ረዲየላሁ ደሟን ሲያየው በጣም ተጸጸተ። የእስልምናን መቀበላቸውን ሲረዳ ምን ሲያነቡ እንደነበር ጠየቃቸውን ሲያነቡ እንደነበር ጠየቃቸውና እንዳነበቡለት ጠየቃቸው እንዳነቡለት ጠየቃቸው ሱረቱል ጦሀ ነበር። ኡመር ረዲላሁ ዓንህ የዚህን ቁርአን ሱራ ሲሰማ ልቡ ቀለጠች እና እስልምናን ተቀበለ ስደት ወደ መዲና ሳይድ ብን ዘይድ ረዲላሁ ዓንህ በስድስት መቶ ሀያ በ622 ዓመ ወደ መዲና ተሰደዱ በመጀመሪያ ያረፉት በሪፋአ ኢብን አብዱል ሞንዚር ቤት ነበር ከራፊ ኢብን ማሊክ ረዲላሁ ዓንህ ጋር ወንድምነት ፈጠሩ ከጊዜያት በኋላ ከጣላሃ ኢብን ኡበይዳ ረዲየላሁ አንሁ ጋር ወንድማዊ ሆኑ። ጣላሃና ስዑድ ረዲያላሁ አንሁ ሁለቱም በበድር ዘመቻ ላይ አልተሳተፉም። ምክንያቱም የአላህ መልእክተኛ ሰለላሁ አለይሂ ወሰለም ሁለቱ የአቡ ሱፊያን እንቅስቃሴ እንዲከታተሉ ታዘው ነበር። መርሃባ ውዶቼ፣ የዛሬ ቪዲዮችን ይሄን ይመስላል ማለት ነው። ነገ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትረፍ ይበልልኝ። ለምታበረታቱኝ በሙሉ ከልብ ነው ማመሰግነው። በድጋሚ ጀዛኩሙላሁ ኸይረን። መልካም ቀን ከነ ምሽቱ ከነ አዳሮ ተመኘሁላችሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሜሜደጌ ሽታ አንቺ